እሱም ስለሚታሰር እንግዲህ እግዚአብሔር ካለ ደግሞ መሀሌት በምን አይነት ሁኔታ እንዳለች መጨረሻውን ደግሞ የእሷን ጥሩ ዜና ያሰማን። እስካሁን ድረስ ደክመዋል፣ ለፍተዋል። እሷ ደግሞ በጤና ኑራ እውነት የምታመሰግንባቸው በአንደ በቷ። እነዚህ ጀግናዎች ምንም ነገር በማያውቁት ነገር እየተሰቃዩ ነበረ። እሷ ደግሞ በሕይወት ኑራ የምትፈልገው ነገር ሁሉ ተመልሶላት የሆነት የምታመሰግናቸው ቀን ቅርብ ነው። እግዚአብሔር ካለ በሕይወት ካለች እንግዲህ ብዙ ሰዎችም መሀሌት እንዳለች እየተናገሩ ነው። የመስፍን መረጃ ብቻ ነው ሐሰተኛ መቃበር ምናምን እንጂ ሁሉም ሰው ሲጠይቅ አንድ ሴትና አንድ ወንድ... ሴትና ወንድ አለ እያሉ ስለነበረ እንግዲህ እግዚአብሔር ካለ ትኖራለች ብለን ተስፋ እናድርግ። ተስፋ ማድረግ ጥሩ ነው እና መጨረሻዋን ደግሞ የእሷን ጥሩ ዜና ያሰማን። ግን ዛሬ ዘላለም እውነትም ዘላለም ከነስምህ እድሜ ልክህን ዘላለም፣ ምንም ነገር ሳይነካህ ክፉን ያርቅልህ እግዚአብሔር ይጠብቅህ፣ ዘላለም የእውነት ጀግና ወንድማችን የሰውን ህይወት ቀላል አይደለም አይደለም። ይሄ ሁሉ ወራት ይሄ ሁሉ ቀናት አይደለም። ቤት ተዘግቶባቸው ለአንድ ቀንም እንዴት እንደሚጨንቅ እናውቀዋለን። ስለ ሁሉም እግዚአብሔር ይመስገን ማለት ነው። ዋናው ተጠርጣሪ ከተያዘ እነሱም በቅርቡ እንደሚገኙ፣ ምክንያቱም ምንም አማራጭ የለውም። ያው ከዛኛው ሰውዬም ጋር ብዙም እየተጣሉ ነው ምናምን እያለች እንግዲህ የገዛ አክስቱ እያወራች ስለነበረ ያላቸው አማራጭ እጃቸውን መስጠት ብቻ ነው። ለሚመለከታቸው እንትኖች ደግሞ የገዛ እንትናቸውን መመለስ ያለባቸው ሁሉም መመለስ አለባቸው። ይሄ የሰው ህይወት መቀለጃ አይደለም። የነሱ ብርና እንትን ምንም ነገር እንደማያደርሳቸው እንግዲህ በደንብ አድርገው ያዩት ይመስለኛል። የነሱ ብር የትም ቦታ ሊወስዳቸው አልቻለም ከ የብስለታቸው ብስለት ደግሞ ትልልቅ ቤት የሆነ ዘመናዊ ምናምን ቤት ያው ይጠራጠራሉ ብለው እንትን አይሉም። የሚኖሩበት ቤት ብዙም ብሎ እኮ እንትን አሁን እሱ እንግዲህ ብር የለውም አትሉም። ታውቃላችሁ ለአንድ ሰው እንኳን ስልክ ጥሪ ምናምን እስከ መቶ እስከ ስንት ሺህ እየሰጠ ነው። ለራሱ ግን የሚኖረው ግነት ቤቱ በጣም አነስተኛ፣ ምክንያቱም እነሱ የማይጠረጥሩበት ቦታ እሱ ብልጥ ስለሆነ ማለት ነው። እና ቤቱ ራሱ አሁን ራሱ የሄዱበት አካባቢው ምናምን ዝም ብሎ ነገር ነው። ያው እነሱም እንደዚህ አይነት ቦታ ስለማይጠረጥሩ ያው ብር አለው ብለን ስለሚያስቡ ትልቅ እንትን ምናምን ነው። ሁሉም ሰው የሚያስበው ብር ካለሽ መቼም ኮሽሽ ያለች ቤት የኔ ቤት የምትመስል እንትን አትኖሪም። ያው እንግዲህ ይሄ ሌባ እንግዲህ ስራውን ስለሚያውቅ እንግዲህ ከስር ከስር ምንም በማያውቁት ንጹሃኖች ቤት እየሄደ በትንንሽ ጥቃቅን አነስተኛ እንትን እየደለላቸው ህይወታቸውን ያበላሸባቸው ስንቶች ናቸው። የእውነት ቤታቸውን አርፈው ልጆቻቸውን ማስተማር የሚችሉ ስንት እንትናቸውን ህይወታቸውን ያበላሸባቸው በስንት በትንንሽ ጥቃቅንና ብር እየሰጠ እና ይሄ ሰውዬ አሁን መጨረሻው ሲሆን ምን እንደሚሆን ሰው ምን ከየት እንደሚገባ አይታወቅም። መጨረሻው የሰው ልጅ መቼ ሞት ነው? ይሄ ሰውዬ የሰራው ስራ ይሄ ይቅር የሚባል ነገር አይደለም። ብዙ ሰው አንገላቷል። የሆነ ሰው እኳ መረጃ ካወጣ ይገደል እስከ ማለት ድረስ የሚደርስ ሰው ነው። በጣም አረመኔ፣ ጨካኝ የሰው ፍጡር ያልሆነ እንደ ሰው ሌና የሌለው ሰብዓዊነት የማይሰማው ሰው ነው። እና ለምንም የሚራራ አይደለም። የሆነ ሰው መረጃ ካቀበለ የሆነ እንትን እንትን ካሉ ራሱ ሄዶ ለምኖ ስሩ ከኔ ብሎ በብር አታለው አምጥቶ ህይወታቸውን እያበላሸባቸው ስላለ የነሱን ሁሉ መቀጣት አለበት፣ ይሄ ሰውዬ። እሱ ማን ስለሆነ ሰው በሀገሩ እንደዚህ የራሱን መብት አስጠብቆ መኖር ሲገባው እሱ ገንዘብ እና ገንዘብ እያሳደደ ብዙ የማያውቁ ሰዎችን ህይወት እያበላሸ የነበረው መስፍን መጨረሻው ቀን ይሄ ነው። በቃ ካሁን በኋላ የት እንደሚሄድ ይታያል። እስኪ ሲያመልጥ ነበር ዛሬ ደግሞ የመጨረሻ ቀን ነው ተብሎ መሰለኝ ሲያቅለበልበው። አረ እንደሆነ እኔ ዛሬም እስቃለሁ፣ የእውነት እስቃለሁ። ምክንያቱም በጣም ደስ የሚል የዘላለምና የልውል ድካም ልፋት እግዚአብሔር ሰምቷቸዋል። በጣም ደክመዋል። በጣም ተንገላተዋል። በጣም ከነሱ ብዙ ነገር እየደረሰባቸው ነው። ስለዚህ ዛሬ በጣም ደስ የሚል ነገር ነው። ከዚህ በላይ ደስታ የለም። የእውነት እግዚአብሔር ይመስገን ስለ ሁሉም ነገር። እኛ አንዳንድ ጊዜ ስንቸኩል ነው እንጂ እግዚአብሔር እኮ እንደዚህ ነው። አያችሁ ቀንሽ ከሆነ በምንም ነገር ልታመልጭ አትችይም። ከየትም ከየትም ብትሄጅ አታመልጭም። ሶ እግዚአብሔር ይመስገን ስለሁሉም ነገር። ወይ እኔ መስፍናችን ደግሞ ያኛው ተከታዩ ደግሞ የት ይያዛል? በቅርቡ እሱንም አይለቁትም። አይገርማችሁም? እስካሁን ድረስ መስፍን መስፍን ስለተባለ የዛኛውን በደንብ አላዙትም። አሁን ግን ስለታወቀበት ያም መያዝ አለበት። ሁለቱም ሌባ ናቸው። የሰውንትን እያሳደዱ የሰው ህይወት እያበላሹ ስለነበረ ሁለቱም መቅጣት አለባቸው። መስፍን ከተያዘ ያኛውም የሚያዝበት እድሉ ብዙ የሚያደክማቸው አይመስለኝም። ይሄኛው ምክንያቱ ምስጥሩን ስለ ምኑ ሲያስለፈልፉት መናገሩ አይቀርም። ስለዚህ ብቻ እግዚአብሔር ይመስገን ተመስገን ማለት ነው። እውነት በጣም ደስ ብሎኛል። በጣም በጣም። ውይ ምን ማድረግ ይቻላል። ማልቀስም አይቻል ያለው ሰውዬ ለካስ ወዶ አይደለም ቀንሽ ነው ቀንሽ ነው ሲሉይ ሲበርቱ፣ አሁን የዚህ ሰውዬ ግጥም መቅጠም አለባችሁ። ዛሬ ስትገቡ ሁላችሁም ተመስጊን እልል እያላችሁ። የእውነት ለዚህ ለዚህ ሁሉ ድካም ለዚህ ሁሉ ስቃይ የዚህ ሁሉ ሰው በደል ዛሬ እግዚአብሔር እንባቸውን ቆጥሮላቸው መስፍን የተባለው ሰይጣን ከተያዘ ካሁን በኋላ ብዙ የሚያስጨንቃቸው ነገር የለም። ብቻ እግዚአብሔር ይመስገን! ለማንኛውም ጋይዝ የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ስትገቡ ላይክ ሼር ማድረጋችሁ እንዳትረሱ። ሁላችሁም ለምታበረታቱኝ እህት ወንድሞች ደግሞ ከልብ ከልብ ከልብ ነው ማመሰግነው። ሰላም ፍቅር ተመኘሁላችሁ በየትኛውም ዓለም ያላችሁ የሰው ዘር በሙሉ። ሰላማችሁ፣ ቢዚት ትርፍ ይበል። ወዳችኋለሁ፣ አከብራችኋለሁ። ስትገቡ ላይክ ያደረጋችሁ ሰላም ፍቅር ተመኞላችሁ። ባይ ባይ